ለምዬ፣ እኔ ውድ፣ እንዴት አደሩ? ደህና ነሽ? ከላይ ወጥተሻል። ወስላይ ነሽ። እፍ ከመቼ ወጣሽ? ማለት የት ነሽ? አንተ ወደሽ ወጥተሽ

በላይክ ፍቅር። ለምንድነው ግን ላይክሽ ማይመጣው? አሁን አንደኛው ላይክ የኔ ነው፣ እኔ ራሴ በራሴ ያደረኩት ነው። አንዱ የለሜ ነው። ያንቺ ግን አልመጣም። ትላንት ምን እንደ

ምን አላችሁ? ፍቅር ከየት ነሽ? ፍቅር ከየት ነሽ ከጌጌ እያለች ነው ፍቅር። ፍቅር ከየት ነሽ? ከየት ይሆናለች ከሴቶች ነው። አሁን አ አሁን ደረሰ። ትላንት ለከረስተሽ ነው። ላ አልመጣ ነው። አሁንም አልመጣም ሴትናት ሴት ስንት ነው? ሁለት ነው። ሁለት ላይክ ነው። እጋ ላይኮ ችግር የለውም፣ ግን ዋናው ሰዓት ነው ላየካአል ላየካ የራሱ ጉዳይ ዛዙ

ምስል ሲስዬ ሰብስክራይብ አድርጌ፣ ውድ የእኔ ፍቅር ዌልካም ብዬሻለሁ። ግን ዩቲዩበር አይደለሽም፣ አይቼዋለሁ። ምንም ሰብስክራይብ የለሽም።